ምንም አይነት ነገር ቢፈጠርባቸው እዛ ቦታ ላይ ሰው የላቸውም። ቢያንስ ይመስለኛል ብዙም አይቆዩም እዛ ቦታ ላይ ትንሿ እንትን እያለች ነው፣ እኛም እያወራን ነው። ነገር ግን አንቺ ደግሞ እንደ እህት፣ እንደ ቤተሰብ፣ በቃ እንደ ጥሩ ነገር ሆነሽ እነዚህ ልጆች ከጎን ሆነች ተከታታያቸው ምክንያቱም ለም ሁሉን ታውቂያለሽ። አሁን ካለውን ነገር ስጋት አንጻር ነው ቢኮዝ ቤቱን የምታውቂው ሁሉን ነገር የምታውቂው ከአንቺ ውጭ ማንም የለም፣ ማንም ሊያቅ አይችልም፣ ማንም የለም። ስለዚህ አሁን አንቺ ተጠያቂ ነሽ ስንል በምክንያት ነው። አንድ ነገር ልንገርሽ፣ እኔ ሙሉ በሙሉ አንቺ ተጠያቂ ነሽ ብዬ አልልም፣ ሙሉ በሙሉም አንቺ አትጠየቂ ማለት አልችልም። ምክንያቱም ከአንቺ ውጭ የሚያውቅ የለም ብዙ ነገሮችን ከዛ የጋብራችሁ ስታረጉ ነበረ ሰውየው ብዙ ነገር እንትን ይላል። ሂደሽ ሚዲያ ላይ ወጥተሽ ያደረኩትን ነገር አርግልኝ ብሎ ሲልሽ አንቺ እንደ ህሊና ብትናገሪም ግን ትንሿን በጣም ዝቅ ያደረገ ንግግር ስለሆነ የተናገርሽው አሁን ነገ እንደዚህ አርግልኝ ቢልሽ ከማረጉ በኋላ በቃ እኔ እህቴ ቴናት ገባሽ አሁን ሳራ ጥሩ አካሄድ እየሄደች ነው ገባሽ አይደለ እዚህ ጋር እንደታላቅም እንደነትም ያለው ነገር እየሄዱ መጠቅ እንዳለ ነው ከቤተሰብ ጋር እሷ ጋር ማለት ነው ገባሽ አይደለ እኔ ለሱ ያን ነገር ተናገርኩና ጥቅማ ጥቅም የሚለው ይሄው አይታለች እኮ አስር ጊዜ ብሬን ላክልኝ ይሄ ሁሉ አለ። ስለዚህ እኔ አላውቅም አንቺ ለእሱ ጋር ብር እንደምታረጊ እኔ ስጠይቅሽ እንደ ህትመት ምንድነው ያስፈለገሽ ብዬ ስጠይቅሽ ምንም አልፈልግም ብለሽ የዘጋሽው ሪከርድ አለ። አንቺ አው ለእሱ ጋር የሆነ ነገር ለእሱ እንደሆነ እያልሽው በዚህኛው እኔ እንዳንቺ እንደ ምን አይቀር ብለሽ ነገም ደግሞ ይሄን ነገር አድርጊና አድርጊ ብትባይ አላረግም። ለምን አይገባም እኔ የምንገናኝ ከእነሱ ጋር ናቸው ነው አይደለም ይሄ እኮ የእኔ ብር በጣም ትንሽ ስለሆነ ግን የሰው ብር ስለተበደርኩኝ ትንሿ ትሰጠኛለች የእኔ ቀላል ነው የእህትነቱም ይቀጥላል የእህትነቱም ይቀጥላል እናረጋለን ዩልሽ ሙዳ በብሩ በኩል ችግር የለም ምንም ችግር የለም እኛ የእህትነቱም ይቀጥላል በቃ እሱን አንቺ ከትንሿ ጋር ይቀጣል የምገባላችሁ ነገር ማለት ነው ይሄ ሰውዬ ግን ከእሱ ጋር ያለሽን ግንኙነት ስታቆሚ ከነሱ ጋር ያለ ሽርትነት ይቀጥላል። እኛም ልና ልንተማመንብሽ እንችላለን። ያ በቃ አለቀ። እሱንን እሱን እኔ ብሎክ ምን ምንም አርጌዋለሁ። ተረዳችሁ አይደለም? ነገር ግን ይሄ ሰውዬ በሄደበት አይቅና፣ ቸሩ መድኃኔዓለም እመብርሃን ምስክሬ ናት። የነገ እመብርሃን ትፍረድበት። ለምን ውለታ ዋይልኝ? እንደዛ ዱ ከላይ ከታች ሀቁን እሱ ነው የሚያውቀው። አይደለም እኔ ነገም ዛሬም ጠላት እርድብን ይበል ከእህቴ ጋር ነኝ ተረዳችሁ አይደለም የእህቴን ልጆች ማንም ቀና ብሎ ሊያይብኝ አይችልም ለምን የሆነ ውስጥ ለልጆቹ እንዴ እኔ እኮ አቢ ማለት የእነ ቅዱስ የእነ ዳግም ወንድም ነው አይደል እንዴ አብሮ እኮ ነው ሲጫወቱ የሚውሉት ስለዚህ ቃል እገባላቸዋለሁ እህቴም እዛ ላይ አውጥቼ እንደዛ በማለቴ ታላቅሽ ነኝ ጥፋት ነው ይሄ አማራው ገለመል የሚሉት ይፈርዳል። እህት አለሜ ይቅርታ ጠይቅሻለሁ። እህቶችሽም ልጆችሽም የእህትሽ ልጆችም ልጆች ናቸው፣ እንዳታስቢ። ጠላት ድብን ይላል። እንደ ድሯችን እንሆናለን። እኔም እግዚአብሔር ይመስገን የልጆቹን አማራ ወስደሻል ማለት ነው። አንቺ ኃላፊነት አለች አሁን ምን እንደሆነ ታውቂያለሽ። እንግዲህ አንቺ እህት ነሽ። እንደውም ተናድጄ ማለት ነው ቢሮ ሂጄ ሁሉ። ቆይ እስኪ ላስተውል። ለሳራ ቆንጆ፣ በውስጥ እያወራን ነው፣ በውስጥ እያወራን ነው። ማንም ይሁን ማንም ይሁን ምንም ይበል። ነገር ግን እኔ አሁን ሂጄ በንዴት እንደዚህ ተብያለሁ፣ ቤቱን እኔ ኃላፊነት አውጡት የእኔ ስም ይሰረዝ የእነሱ ይግባ አልልም። ለምን ይሄ የሆነ ነገር ተፈጠረ እኔም ለፍቼ እንዳለፈው ታያየው አይደለ? ለምን ዋጋ ክፍያ አለው። ለእህቴ አይቆጭኝም። እህቴ ናታ። ገባሽ አይደል? ታላቅ ነኛ። ስለዚህ አንዱ ሲያጠፋ አንዱ ሲያጠፋ፣ እርቀ ሰላሙ እንዳለ ሆኖ ደግሞ እኔ ለትንሿ ዛሬም ነገር አለው። ጥሩ የዋህነቴ የዋህነቴ ነው የዋህነት አለማስተዋሌ። እሱ እዚህ ውስጥ ጌም ውስጥ አስገብቶ ነው እሄድ አይደለም ይሰማ ይሆናል። እኛም ይሁን እኛም ከጎናችኋለን። እኛ አሁን አንቺ ብቻ ሳትሆኚ ከዚህ በኋላ ኃላፊነት የሚወስደው ሁሉም ሰው ነው፣ እንደነገርኩሽ እኛም ደግሞ ለሚመለከተውም ክፍል አሳውቀናል። ቅድሚያ እኛ ወደ ሚዲያ ስንመጣ ይህንን ድርጊት ያደረግነው ነው መጀመሪያ አሳውቀን ነው ለሚመለከተው፣ ማለት ከቀልቦችን በተጨማሪ ሌላ የህግ አካልም እነዚህ ልጆች በጥላ ስር እንዲያኖራቸው ብለን ነው እንጂ ሌላ ነገር የለውም። ቤትም ፈልገናል፣ አግኝተናል፣ ብዙ ነገር። ኤኒወይስ ግን አንቺ በቅርብ ስለምታውቂያቸው ስለምናምንሽ ነገሮቹ ሊፈጸማሉ ይሆናሉ። ነገር ግን አሁን ላየንብሽ ነገር ጥሩ ትህትና ስላየንብሽ ነገ ደግሞ እህቶችሽ ናቸው ኃላፊነቱ ወስደሽ አይዟችሁ ብለሽ ከጎናቸው እንደምትኝ ተስፋለን። አሁንም በአንቺ ነው የምንጥለው። ምክንያቱም በአንቺ ነው የምንጥለው ስንል ነገ ምንም አይነት ነገር ቢሆን ሙዳይ ብለን ደውለን እንደዚህ ነው ብለን እንልሻለን። ምክንያቱም በአቅራቢ ያለሽ በል ሳይሆን በትዕግስት ወይም ደግሞ በመግባባት ነው መፍታት ያለብን። እዚህ ጋር ግልጽ መሆን ያለበት ልጆቹ ሰው ሳይኖራቸው ቀርቶ አይደለም ኦልሬዲ በህግ ጥላ ስር ናቸው። ነገር ግን ያው በጀመርሽው እንድትጨርሽ በሚል ነው በ እንጂ እንደነገ መንገደኛው ልጆቹን እራሱ ትናንትና ሙቭ ማድረግ እንችል ነበረ። ነገር ግን ምን መሰለሽ የሚመጣውን እኒየው ነው። ማን ነው ሊያጠቃቸው የሚመጣው? ተዋቸው ብለው ያሉት እነሱ ናቸው እንጂ ኦልሬዲ። ማን ነው እስኪ፣ በዚህ ተልኮ ያለው በዚህ መንገድ ያለው ማን ነው የሚለው ነው። ይህ ነገር የተደረገው ዛት ሚንስ፣ እኛ ደግሞ ገባሽ ሁሉንም ነገር ወደዚህ አይነት ነገር እንትን ማለት አልፈለግንም። መጨረሻ ላይ ያው እንግዲህ ጆከርንም ሚኪንም ሁሉንም አዋርተን መጨረሻ ደረጃ ሲደረስ ወደዚህ የመጣ ነው። ስለዚህ አንቺ ከጎናቸው ሆነሽ ሰፖርት አድርጊያቸው፣ ምክንያቱም ሰው ያስፈልጋቸዋል። ላይክ አንቺ ነሽ ብዙ ነገሮቻቸውን የምታውቂው ከማለት አንፃር ነው። እንግዲህ ለተፈጠረ ሚስ አንደርስታንዲንግ ይቅርታ እንጠይቃለን ሳርዬ ሰዓት እየሄደ ስለሆነ በትልቁ አድርጉኝ እና እፈልጋለሁ። ሙዳዬ በጣም ነው የምናመሰግነው። ይኸውልሽ አንቺም እንድትጎጃ አንፈልግም፣ ነገር ግን አንቺ እች ልጅም ደግሞ እንድትጎዳ አንፈልግም። በጣም ትልቅ ኪሳራ ነው የደረሰባት። አገርሽ ልጅ ናት። አንቺም ላሰርሽው ማተብ ብለሽ እነዚህ ልጆች ሁሉም ነገር እንዳለ ሆኖ አንቺም ደግሞ እንድታያቸው እንፈልጋለን እንጂ አንቺን ለመጉዳት የሄድንበት መንገድ የለም። ምናልባት በየዋህነትም እኮ ተበልተች ሊሆን ይችላል። ስለዚህ ለዚህ ነው አጥብቀን ያዝነሽ። ቀጥላለና ሳሪ ጨርሰሽ ከሆነ ይቅርታ፣ ሳራን የሆነ ስራ እያለኝ እኔም እኔም ጋ የደረሰ ነገር ስላለ እኔም የማወራውን አወራለሁ። እሺ፣ በትልቁ አድርጊኝ አንድ ጊዜ ሳሪ። እሺ፣ እሺ፣ ሙዳይ ትቆይ ማለት ነው ዮናስ ጥሩ አለላ አጭር ከሆነ ስለ ስለነበረ እኔ የላኩት ነገር ስላለ እሷ ከሆነች አለምን ነው። እናንተ ዮናስ ዮናስ እኔ አላውቅም። አስር ሺህ ብር አለላ ትንሿ እኮ እኔን አታውቅኝ አይኑ አላውቅም። እኔ ለራሴ ውዝግብግብ ላይ ስለሆንኩኝ

ተከታዩ የምታዩት ይሄ ጎላ እያረኩ ነው ማሳያቸው። ይቅርታ ሳሙኤል ደም ኦኬ፣ ቆይ ሳሙኤል ደሞዝ ገዳሙ ይላል። ይሄ ማያምሽ ብር የገባበት ነው። ይህ ብር የተላለፈው ሰኔ ጀመረ ሐምሌ፣ ነሐሴ፣ መስከረም የባለፈው ብር እስከገባበት ቀን ድረስ ማለት ነው። ኦኬ፣ የኛው ደግሞ ወርቅነሽ አንማው ታረቀኝ ይላል ሀያ ሺ ብር የገባበት ነው። በውስጥ ለሚፈልገው ስልካለው ልክላችኋለሁ። ያው እንዳልኳችሁ ነው የራሴን ጨምሬ ማለት ነው። ሉዝ አርጌ ነው እኔ ሀምሳ ሺ ብር ገደማ ያው አለ ኔም ሱስ ሳልደምር ነው። ይሄ ቅድም ያልኳችሁ መዓዛ ውብነህ ሀዳነ በድጋሚ ሀያ ሺ ብር ተልኮለታል። ሰለሞን ባየህ ጥሩ ነህ።